ነች እንዴ? ምን ይበር አልልኩም። እዛ አሁን ገልጽልሻለሁ። ሱመያ መሆኗ ስታቂት ያለች ሱመያ ነች። እንግዲህ እሷ ራሷ። እሺ፣ ሱመያ አዎ፣ ሱመያ ነች። ከሷ ጋር ምንም ፍራሹን ለቀላቸዋል። ይዛት ነው አንተ፣ አልጋውን ተረከና ወይስ ዘኛው ቤት እንዴ? ዘኛው ቤት እንዴ? ለቀላቸዋል ነው ቤት ይዛት ነው እንጂ ምን ችግር አለው? እኔ መሬት በተኛስ? ጎበዝ፣ በጣም በእውነት በጣም ነው መሰገነው እንዴ። ዱአ ስታደርጊብኝ አደረግሽ። ዱአ ነው ጉራት። እንደዛሬ ስቄ አላቅም። እንደዛሬ ዘናብዬ አላቅም ማለት ነው ቤተሰብ የመጨረሻ ነው ዘና ያልኩት የመጨረሻ ማለት ነውና፣ እና ሰማችኋት፣ ምን እንዳላችሁ? እኔ እኮ ደስተው ነው ፌንት ያሰራኝ ብላለች። ደስተው ሱመያ ስትመጣ ደስተው ፌንት አሰራኝ። ደስ ብሎኝ እኮ ነው እኔ ካልጋ ወርድልሃለሁ። በቃ ካልጋ ወርዳለሁ፣ መሬት እተኛለሁ። እንደዚህ ስትልህ አልገባኝም እያልክ ነው ሰይድ ወይስ እኛ ላይ እየቀለድክ ነው? እንደዚህ ስትልህ አልገባኝም ልትለን አልገባኝም ማለትም የእውነት ወዳት ነው ብለ አምናህ፣ እየተቀበልክ አረ ድራማችሁን ጨርሰው እዚያው። ንግስቷን በዚህ ልክ ልታሞኛት አትችሉም። ልታሸፉ ልትቀልዱም አትችሉም። እሺ ልትቀልዱ ልታሾፉ በዚህ ልክ የሆነ በቃ እዚህ ድረስ እዚህ እርቀት መሄድም አትችሉም ማለት ነው። አይቻልም እንደዚህ ስለዚህ ምን እያለች ነው? ምን እየሆነች ነው? ምንድነው ልጅቷ የሆነች ያለችው የሚለውን ማለት ነው። ቤተሰብ አብረን እኔ እና ያለን ማለት ነው። ጉድ ነው፣ የዛሬ ደግሞ የጉድ ነው። እርግጠኛ ነሽ? ከእሷ ጋር ብገናኝ ምንም አይመስልሽም? ይዛት

ምን እየሆነች ነው ልጅቷ? ምንድን ነው እየሆነች ያለችው? ምን አይነት ማሾፍ፣ ምን አይነት ማቀለድ ነው? ቀልደኛ ቤት አገኛታለሁ ብዬ በቃ እንደዚህ አብርቼ በቃ እንደዚህ በዚህ ሱፍ በራሱ ሄጄ በቃ በዚ የዛን ቀንም በዚህ ላገኛት ሄጄ ነው ፌንት ነቅዬ በዚሁ ነበር ሆስፒታል የገባት። ስለዚህ አሁን በዚህ ሱፍ ሄጄ ላገኛት ብዬ ሱፍ ለበስኩኝ። አምሮብኛል። ሰአቱ ራሱ ራሱ ነው አምሮብኛል ወይስ ልቀይር? ያኛውን አዲሱን በዚሁ ሊድ እና በቃ ዱ አድርጊልኝ። እሺ፣ አላ እንዳትዋሽኝ እዛ ከሄድኩ በኋላ በጣም ደስ አየሽ ያ ቪዲዮ እንኳን በስተት ለቀቅሽው፣ ተናድጄ መጥቼሽ ነበር። ይቅርታ እንደው አረች ግሬ በስተት መልቀቅሽ በሱ ቪዲዮ በእል መጣች ድመታ ነው። እኔን ጣፍጥካ ግን ቢሆን እሷን ማግኘት የኔ ዱአይ ነው። ዱአ አረግሽልኝ። አላህ ያልኩ እንደው ሱመያን አደራ ካለችበት። እኛ አይናችን አይሰራ፣ አንተ ማታየው ነገር የለም። ልጆቹን አደራ ብዬ ዱአይ ጧት ነው እላለሁ ማታ ነው። ዛሬ ደሞ ጁማ ነው። ይሄው ያልጸለይኩ ጸሎት አለ። ዱአ አረግሽልኝ። አይ የኔ ጸሎት ነው። ኦኬ

ስለፈቀድሽልኝ ማለት ዱዓ እያረክሽልኝ ስላደርሽ፣ ጅረሙ ከን ኬቲፍ በአንቺ በመለወጥ በጣም ደስ ብሎኛል። ስለዚህ ግን ወደዛ ከመሄድ በፊት አቤት አንድ ሰርፕራይዝ አለኝ። ምንድነው?

አሁን ገልጸልሻለሁ ሱመያ፣ ምን ስታቂት ያለሽ? ሱመያ ነች እንግዲህ ያለች ሷራ። እሺ ሱመያ ነች። አዎ ሱመያ ነች። አዎ አዩ አዩ አዩ አዩ አዩ አዩ አዩ አዩ

ማለት ገመዴ? አዎ በዛ ታወርግ ያን ገመዴ ለኪ። አሁን አንቺ ማን ይሙትና የእውነት ደስ ብሎች ነው ፌንት ነቀልሽ? አዎ ነው ወይስ የሱመያ ጠላች ስላለኝ ደስ ብሎ ራሱ አምጣት። እኔ ደስ ብሎኝ በደስታ በደስታ ፌንት ነቀል። እንዴት በዚህ አዲስ አበባ ነች ብለኛል። ካዲስ አበባ ይዤ እመጣለሁ አይደል። በቃ እንዴት በዚህ ፍጥነት ብዬ ተገረምኩ። ገባ ደስ አለኝ። በቃ በጣም ትገርሚያለች ግን፣ እንኳን አየሁሽ። አንቺ በቃ ትማሪ መቼም ትማሪው አትይውም በርኖት ሲታይ በደስታ ፊት የሚነቀው ሰው ለምን? አዩ ግን ጤነኛ ነሽ ወይስ ላስመርምርሽ? አሁን አሁንስ፣ እዚህ ተጣጣርኩ መጣሁ። ሰው እኮ ኮመንት ጤነኛ አይደለችም ሲ እኔ አይ ጤነኛ ሁለተኛ ሚስት ነው። ግን አሁን አሁን ሳይሽ ብቻሽ ጣን ነገር ወለደች። ፌን ተነቀልሽ ለምን ስልሽ ልጇን ትመስሎኛል አምልጦሽ ምን ለማን ፈልገሽ ነው ከጓደኛሽ ጋር እሱን ነገር ምን እንዳለችው ሰምታችኋል እኔ ጓደኛዬ ልጅ ወልዳ አለች። ጓደኛ ልጅ ራሱ ስትወልድ ልጁ ልክ ሲወለድ ፌንት ሰራሁ። ልጁ ሲወለድ አንተን ይመስላል ነው ያለችው። ልብ በሉ፣ የአንተ መስሎኝ። ስለዚህ የሰኢድ ልጅ ተመሳሳይ ልጅ አዳማ ላይ ወልዷል ማለት ነው። እሱን የሚመስል ልጅ ተወልዷል። ይጠራ ከካሜራ ጀርባን እናወረዋለን ብሏል። ይጣራልን ማለት ነው። ይጣራልን እንግዲህ አዩናት ያለችው ከካሜራ ጀርባ እንግዲህ አጣራለሁ ብሏል። አጣርተ ያንተን ውሸት አንሰማም፣ በሌላ ሰው እንዲጣራልን። ኦመር ይህን ነገር ያዝልን እና ኦመር አጣርተህ ንገረን ማለት ነው። የሰኢድን የሚመስል ልጅ ተወልዷል። አዩ አይታው ፌንት ሰርታለች። ከዚህ በፊት ልክ ሱማ እየመጣች ሲባል ፌንት እንደሰራችው ማለት ነው። ፌንት ሰርታለች። ስለዚህ በቃ ያን ሰው ያን ልጅ አጣርታ ድረስበት ማለት ነው። ዑመር ድረስበትና አምጣልን፣ አጋልጥልን ማለት ነው። ምወደው ማለት ነው። ቤተሰብ እንዳያችሁት ነው። እስኪ አስተያየታችሁን ኮሜንት ስር ምን የሆነች ነው? የእውነት ሰኢድ እየተሾፈ ነው? እውነት ሳይገባው ቀርቶ ነው ወይስ አሁንም የራሱ ሴራ ነው አሁንም የራሱ ሴራ ስላለበት ራሱ በዚህ አዙሮ በዚህ ለመፈተን እያለ ነገር ግን ከካሜራ ጀርባ እያወራ እንደዚህ በይ፣ እንደዚህ አድርጊ፣ እንደዚህ ምናምን እያለ ስለሚያደርገው ነው ትላላችሁ ወይስ ምን ትላላችሁ? የዛሬውን እንዴት አያችሁት? አስተያየታችሁን ኮሜንት ስር ጠብቃለሁ ማለት ነው። ንግስቷ፣ ባለሽበት፣ ንግስቷ የኔ ንግስ የኔ ንግስት ማለት ነው የኔ ነብር ባለሽበት፣ ቁጭ አርፋሽ፣ ኔ ይወድ ቁጭ ልጆችሽን አሳድጊ ልጆችሽን አሳድጊ። እነሱ ድራማቸውን ይስሩ። በተረፈ እንወድሻለን ንግስቷ፣ ከጎንሽ ነን። አንቺ ብቻ ወደፊት ማለት ነው። ፈጣሪ ባለሽበት ይጠብቅልን። እንወድሻለን። የንግስቷ አድናቂዎች ወዳጆች፣ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ተው ግን ሰብስክራይብ አድርጉ። ተው የምሬን ነው። ተው ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ላይክ ደግሞ አትርሱ። ላይክ የለም ሰብስክራይብ የለም እናንተ ግን ምን አስባችሁ ነው? በተረፈ ውድድ ነው ማደርጋችሁ። መልካም ጊዜ ተመኘው። ባይ ባይ። እየተማማርም ምግብ እንስራ። እወተትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ